አሊፍ ሲመጣ ከከስራ በኋላ ያ ሲመጣ ከበማ በኋላ ዋው ሲመጣ። በተጨማሪም ሶስቱ ድርብ አናባቢዎችን ድርብ ፈትሓ፣ ድርብ ማ እና ድርብ ከስራን ማወቅ ይጠበቅብናል። ከእነዚህ በተጨማሪ ቁርአን ውስጥ ለንባብ የሚያግዙን በርካታ ምልክቶች ይገኛሉ። በዚህ ተከታታይ ቪዲዮ እነዚህም ምልክቶች አንድ በአንድ እያነሳን በዝርዝር የምንመለከት ይሆናል እነዚህን ተጨማሪ ምልክቶች የማየት ሂደታችንን ከመጀመሪያው ምዕራፍ ከሱረቱ ልፋቲሓ ስንጀምር ሱረቱ ልፋቲሓ የመጨረሻው ሰባተኛው አንቀጽ የመጨረሻው ቃል ላይ በቀስት እንደተመለከተው በዋድ ፊደል ፈትሓ ሆኖ አሊፍ መሳቢያን ይዘዋል። አሊፍ መሳቢያው ላይ ይች ተጨማሪ ምልክት አለች። ይች ምልክት በአረብኛው መድ ትባላለች። በአማርኛ ስንወስዶ ደግሞ መጎተትን ያመለክታል ከመሰረታዊው መሳቢያ ረዘም ባለ መልኩ ይህንን ድምፅ መጎተት እንዳለብን ይች ምልክት እየነገረችን ነው። ይህ ምልክት ያለበትን ቦታ በደንብ ካየነው ደግሞ በአብዛኛው ከተሳበ ድምፅ ተከትሎ የሚመጣው ሀምዛ ነው። ነገር ግን እዚህ ቃል ላይ እና ሌሎች የተወሰኑ ቃላቶች ላይ ደግሞ ከተሳበ ድምፅ ተከትሎ ሸዳ ፊደል ከመጣም ይህንን ምልክት እናገኛለን። ስለዚህ ሱረቱል ፋቲሓ የመጨረሻዋን ቀጽ ስናነበው ዷድን በረጅሙ እንስበዋለን ወላ ስለዚህ ጓዴ የተሳበበት ምክንያት ከተሳበ ድምፅ በኋላ ሸዳ የሆነ ፊደል ስለመጣ ነው። ይህንንም በረጅሙ መሳብ እንዳለብን ለማመልከት ይች ምልክት አለች። ወደ ቀጣይ ወደ ሁለተኛው ምዕራፍ ሱረቱል በቀራ ስንሄድ የመጀመሪያው ቃል ላይ ምህፃረ ቃል ነው። ይህንን ምልክት ሁለት ቦታ እናገኘዋለን፣ አሊፍ ላም ሚም የሚለው ላይ ላምና ሚም ላይ። ስለዚህ ይህንንም ስናነበው በረጅሙ መጎተት እንዳለብን ይነግረናል። አሊፍ ወደ ታች ይህንን ምልክት በርካታ ቦታዎች እናገኘው። አራተኛ እንቀጽና አምስተኛ እንቀጽ ላይ አራተኛ እንቀጽ ላይ እዚህ ጋር አለ፣ እዚህ ጋርም አለ። አምስተኛ እንቀጽ ላይም ሁለት ቦታ ይሄ ቃልና ይሄ ቃል ላይ አሁን ያየነው ምልክት አለ። ስለዚህ እነዚህን ቃላቶች ስናነብ በረጅም እንስባለን። የእነዚህ አራቱን ቃል ምክንያት ደግሞ ከተሳበው ድምፅ በኋላ ሀምዛ ስለመጣ ነው። ቢማ ካለ በኋላ ሀምዝ መጣ። ስለዚህ ቢማ ኡንዚለ ኢለይከ። በተመሳሳይ መልኩ ወማ

ኡላኢከ ዓላ ሁደን ምን ረቢህም። እዚህ ጋርም ከተሳበ ድምፅ በኋላ ሃምዛ ስለመጣ ይህንን ምልክት እናገኛለን። ወኡላኢከ ሁም አልሙፍሊሑን ይህንን ምልክት ቁርአን ውስጥ እጅግ በርካታ ቦታ እናገኘዋለን። በአብዛኛው ከተሳበ ድምፅ በኋላ ሃምዛ ሲመጣ ሲሆን የተወሰኑ ቦታዎች ደግሞ ስረቱ ልፋቲሓ ላይ የመጨረሻውን ቃል እንዳየ ነው። ደግሞ ከተሳበ ድምፅ በኋላ ሸዳ ፊደል ሲመጣ ነው። እንዲሁም መጻረ ቃላት ላይ ደግሞ ከ አስራ አራት መጻረ ቃላቶች ስምንቱ እዚህ ጋር ሁለቱ ጠቅሰዋል። እነሱም ደግሞ በተጅቢድ ህግ መሰረት ከተሳበ ድምጽ በኋላ ስኩን በውስጣቸው ስለያዙ በረጅሙ መሳባቸውን ለማመልከት ይህ ምልክት እናገኛለን። ይህ ምልክት ያለበት ቦታ ሁላ በረጅሙ መሳብ አለባቸው። አሁን ዝርዝር ውስጥ ግዴታ ነው አይደለም የሚለውስ ለጊዜው አንገባም። እንደ ጀማሪ ግን እናንተ ይህንን ምልክት ባያችሁበት ቦታ በሙሉ በረጅሙ መሳቡን እንዳትዘነጉ።